ይሄ ነው እንግዲህ ቾበኛ ነው ይሄ ነው ሲጀመር እኔ አንተ መላክ አልፈልግም ዛሬ ማላለቅስበት ምክንያት ሚስቴና ልጆቼን ልጆቼ አይደሉም ሚስቴ አይደለችም ብላላ አጣፍተን እንድትመጣ ነው መልካም መንገድ አልሀምዱሊላህ ዛሬ ሳታለቅስ ልትሸኘኝ ነው እኔም በሰላም ልሄድ ነው አሁን ኤርፖርት ውስጥ ነው ያለሁት

የወርቅ ጃኬት አምጣልኝ፣ የወርቅ ጃኬት አምጣልኝ አለች። አያንቱ የወርቅ ጃኬት እኔ ያስቀንሰዋለሁ፣ ችግር የለውም ግራሙን፣ እኔ ያስቀንሰዋለሁ። ሀያ አንድ ካራት 30 ካራት ይሁን ምንም ችግር የለም። ሀያ አንድ ካራት ባህሬን የሆነ የወርቅ ጃኬት አምጣልኝ። ቤተሰብ የመጨረሻ ነው የሳቅሁት ማለት ነው። በጣም ነው የገረመኝ። ለማንኛውም እንግዲህ ዛሬ ሰኢድ ወደ የመን ሂዷል ማለት ነው። በአንደኝነት ደረጃ ልጁ ሊያስመረምር፣ በሁለተኛ ደረጃ ደግሞ በሁለተኛ ደረጃ ደግሞ እንግዲህ ላያንቱ የወርቅ ጃኬት ካቦርት ምንድን ነው ያለችው? ካቦርት ነው ምንድን ነው ያለችው? ወይኔ ጠፋኝ ማለት ነው። ሁለተኛ ስሙ እሱ ነው ጃኬት ብሎ ያስተካከለው። እንግዲህ መግቢያው ላይ ስሙት ማለት ነው። እና እንደዚህ አይነት ሁኔታ እንግዲህ፣ ለማንኛውም ሳይሄዱ ያው ምስክሮቹን ይዞ መጧል። እንደሚታወቀው ደግሞ ይሆን አንድ የሆነ ከቦፍ አለ ማለት ነው። ዝም ብሎ ገንዘቡ ሱመዬ ከመጀመሪያውም ጀምሮ ከነ ልጆች ገደል ግቢ ያላት አብዲን የሚባል ይሄ ክፍታፍ ሳየው የምጠላው ሁሌም ስለ ገንዘብ ነው የሚቆረቆረው። ያዩ ሳይቆረቆረህም የወርቅ ጃኬት ገዝጋ መጥቼ አሁን ሰንዓ ነው ያሉት ከነ አብዲ ጋር ተገናኝቻለሁ። ከአብዲ ከሙስጠፋም ጋር ተገናኝቻለሁ። የድሮ ሰፈራችን ያለት ለምን እንደመጣሁም ሁሉም ያውቃል፣ አንተም ታውቃል፣ አንተም ታውቃል። እኔ አሁን ከዚህ በፊት ያውቃለው። አሁን እኔ እብድነት ነው ብዬ ነው ማስ። አንተ ለምንድን ነው ምን መጣ? እኔ አንተ እሱ አንድ ቦታ ቁጭ እንደሚል ነው። እኔ እንደው ምፈልግ፣ እሱ ያኒ ሱማያ እዚህ ነው ካለ ወደዛ ይመጣል፣ እዛ ናት ካለ እዛ ይመጣል። በቃ ያኒ ገንዘቡ ይህንን ያክል ገንዘቡን መፈሰስ ምን ያክል ነው ያኒ? እኔ ቢሆን አላረግም። እውነን ለማናገር የሰው አንድ አይደለም። እኔ ቢሆን እኔ እንጃ ለምንድን ነው አንተ? አጀ ነው አውቄ ነው። አዎ እናንተም ታውቁታላችሁ ጉዳዩን። እንግዲህ በድጋሜ ለተመልካቾችም ያልገባቸው ካሉ ያመጣሁት በፊት ሱመያ መጣሁ ስትል ነበር መጣው። አሁን ግን ሱመያ መጣ ሱመያ ፍለጋር ላይ የመጣሁት ይሄንን እናንተም ታውቃላችሁ፣ ተመልካቾችም ያውቃሉ። ለምን ጉዳይ ተነስቼ እንደመጣሁ እዛ እና አየሉን ተሰናብቼ ሸኝ ሰው ይሄ መጣው። ቪዲዮ ላይም ሰርቼ አወርቻለሁ። ለምን ጉዳይ እንደመጣሁ ሱመያ እናንተም ታውቃላችሁ። እስኪ እናንተ ራሱ ሀቁን ትናገራላችሁ እንዲጣራላት የምትፈልገውን ነገር ለማጣራት ነው የመጣሁት። እንግዲህ ቪዲዮ ላይ ሰላም ምታየዋት እዚህ የሰላም መምጣት ምንም አላማረኝም። ልታጣራ ሲሆን ልበጠበጥ ነው መሰለኝ። እሱም በኋላ እናወራለን። አሁን ግን የመጣሁት በሰላም የመን ሰና ገብቻለሁ። ከእነ አብዲ ጋር ተገናኝቻለሁ። የመጣሁበትን ምክንያት እናንተ ታውቃላችሁ። እሱ ምንድን ነው ሱመያ እኔ ኢትዮጵያ እያለሁ እንትን ያልኩ ጊዜ አኔ እኔ ኢትዮጵያ ህጄ የሰርጉ ጊዜ ምናምን ነገር ከአዩ ጋር የነበረ ጊዜ ሱመያ በንዴት ሌላ ሰው ማለት ነው። ምናልባት አብዱል ታውቃለህ፣ አንዳንድ ያረገዙ ሴቶችን ወይም ደግሞ የወለዱ ሴቶችን ባሎቻቸው ጥሏቸው እዚያ ጋር ላይ በብዛት ካስረገዟቸው በኋላ ጥሏቸው ወደ ሳኡዲ ምናምን ሄዳሉ። እንደነዚህ እንደዚህ አይነት ሰዎችን አንዳንድ ሳገኝ ያው ሰው እረዳለሁ ብዬ መውራትም አልፈልግም፣ የማገዛቸው አንዳንድ ነገሮች ይኖራል ማዋለድ እና እስከ ገለዋን የህፃኗን ሁላ እስከ መጠበም የደረስኩበት ጊዜ አለ። ሰው አዋልጭ የተቸገረች ሴት ማለት ነው። ግዴታ ነው ያስወራ እንጂ መውራት አልፈልግም። በአካል የሚያቀኝ ያቀኛል። እንደዚህ እንደዚህ አይነቶችን እና ሰውን ለመተባበር ብዬ የሰው ነብስ እንዳይጠፋ ሰውና ሰው እንዳይጣላ ብዬ በእኔ ስም የተፈጠረ ነገር አለ። ግን እኔ አደለውም። ልጅቷ አረገዘች። በአጋጣሚ ስታረግዝ እና ብድም ያውቁታል፣ ያ ልጅ የእኔ እንዳልሆነ ማለት ነው። አሁን ስመያ የምትፈልገው ምንድን ነው? ሰኢድ እዚህ ከሌላ አንቺ ሳታቂ አንቺ ያለሽ ከሌላ ሴት ከአንቺ። እሺ እንግዲህ መርዳትህ ያስደስተናል። ደስ ይላል፣ ሰዎችን ማገዝ። አዎ ሰው በአንድም በሌላም መንገድ ይተጋገዛል እና ለዚህ እናመሰግናለን። ሁላችንም ማለት ነው እናመሰግናለን። ሌላው አብዲ ነው። እንግዲህ አብዲ እንደምታውቁት መዘበራረቅ ነው ዝም ብሎ ማለት ነው። በቃ ለሱማያ ተብሎ የሚሆን ነገር ሁሉ ያናድደዋል ገንዘብም ከሆነ ያናድደዋል። የሆነ ነገርም ከሆነ ያናድደዋል። ለሱመያ ተብሎ የሚሆን ለልጆቹ ብሎ ነው ይህን ሁሉ እያደረገ ያለው እንጂ ለሱመያ ብሎ አይደለም። አብዲን ማስተዋል ያለብህ ማለት ነው። አንተ ያረሳሁልህ በጣም መጥፎ ቂም አለኝ ለአንተ ማለት ነው። አብዲን የተባልክ አድርሱልኝ። አብዲን የተባልክ የሆን ከርሳም ማለት ነው። ምክንያቱም ከዚህ በፊት ከነ ልጆቿ ገደል ትግባ ያልካት ሰው ነህ። በእጇ በልተህ በእጇ ጠጥተህ እነሱን ቪዲዮ ተመልሳችሁ ማየት ትችላላችሁ። አብዲን የሌለበት ቪዲዮ የለም። በእያንዳንዱ ነገር አለ። ከቤቷም አለ፣ በበዓልም አለ። ከቤቷ በእጇ በልቶ ጠጥቶ ከነ ልጆቿ ገደል ትግባብ ያለ ደነዝ ነው። አሁን ደግሞ እዚህ ጋር ለእሷ የሚጠፋው ገንዘብ ለእሷ እንደዚህ የሚያደርገው ገንዘብ እንዴ፣ ምን ቤት ነህ? ለምንድ ነው የሚቆረቆረህ? ለምንድ ነው የሚያናድድህ? ለምንድ ነው የሚያቃጥልህ? አብዲን ማለት ነው። ገንዘቧ ነው ሳትሰራበት፣ አዩ እንድትንቀባረር ያደረከው አንተ ዘረኛ ማለት ነው። ዘረኛ ስለሆንክ ነው ዘረኛ። እሺ አዩ ሳት ሰራ ሳት ደክም እንደዚህ የሆነች ያለች ውስጥ ለምንድን ነው ያልቆጨህ? ለምንድን ነው ለገንዘብህ እንደዚህ ያደረክ ማትለው ሰይድን? ለምንድን ነው እሺ፣ ለሶማያ ሲባል ለምን ያቃጥልሃል? ለምንድን ነው የሚያናድድህ? ለምንድን ነው የሚያቃጥልህ? እመጣላለው ማለት ነው። ከዚህ በፊትም እስካፍንጫ ተነግረሃል፣ እስካፍንጫ አሁንም ይነገረሃል አብዲን ማለት ነው። ሰው ሌላውን እንግዲህ ሰይድ ይቅናህ ነው የምንለው። እንግዲህ ንግስቷ ደግሞ የራሷን የምትወክለውን ሰው ወይም ደግሞ ለራሴ ተወካይ ነው የምትለውን ሰው እንግዲህ ታሳውቀናለች ብለን እንጠብቃለን። ያው እሷ የምታምነውን ማለት ነው። ሰይድ እንግዲህ ሰላም አበጣባጭ ናት፣ ሰላም ሰላም የላትም ሰላም እንድንለያይ ነው እንጂ እንድንገናኝ የማትፈልግ ሴት ናት እያለ ነው እንግዲህ የሚገኘው ማለት ነው። ስለዚህ ሌላም የአረብ ጓደኞች አሏት። እነሱንም ካሉ ከነሱ ጋርም ቢሆን የምትፈልገው ወይም የምትወክለው ሰው ጋር ሂጄ ልጅቷን አገኛታለሁ ገና ፈልጌ ምናምን ነገር ነው አገኛታለሁ እያለ ያለው ማለት ነው። ስለዚህ አሁንም ምን እያሉ ነው? ልጅም የኔ እንዳልሆነ ብዙ ምስክሮች አሉኝ ብሏል። እንደገና ልጅቷ እንግዲህ ያው የሚረዳት በሌለበት ሰዓት ረድቻታለሁ ለዛ ነው ወይም ደግሞ ልጁም ስሙም በእኔ ነው አይነት ነገር ነው። ብቻ ግራ የሚያጋባ ነገር ነው። እስኪ ለማንኛው ምን እያሉ ነው? ምን እየተካሄደ ነው? አብድኒስ ምን አለ፣ ሰይድስ ምን አለ የሚለውን አብረን እናያለን ማለት ነው። ቤተሰብ ላይክ፣ ሸር፣ ሰብስክራይ አድርጉ። ውሸት ነው ብያለሁ ያኔ። ግልጽ ሰውና ሰው ገደደላል። ይሄ ነገር እንደዚህ ነው ብናገር ማለት ነው። ስለዚህ ሴትዮዋንና ልጁን ፈልጌን ካገኘን በኋላ ለሱመያ እንነግራለን። ሱመያ የሰኢድ ልጆቹ ለሰኢድ እንደሚታሳይ አይደለም። እኛ ይሄንን ብቻ ነው ፈልጉ። ለምንድነው ሱመያ ግፍ ነው። እሄ እሄ ሰውየውም አንዴ የመን፣ አንዴ ኢትዮጵያ፣ አንዴ የመን፣ አንዴ ስንቴ ነው የተመላለሰች? በዚህ አካባቢ እየተፈሳሰሰ ያለ ገንዘብ ቀላል እንዳይመስላችሁ ብዙ ነው። ወንድ ግፍ ነው። አሁን እኛ እሱን አግዘን ልጁም ልጅቷም የት እንዳለ አናቅ በእውነት ቤቱን አናቅ፣ ግን እንፈልጋለን። እኔ ቤቱን አውቃለሁ። ቤቱን ማወቅ አውቃለሁ። ቤቱን ለምን ልጅቷን ስረዳት ነበረ፣ ሳግዛትም ነበር ከባሏም አርግዛም በዛ ሰዓት እንዳረገዘች ብትናገር ባሏም አሁንም አለ። ባሏን አግኝተነዋል፣ አይተነዋል። ባሏን ቤቱን ምናልባት አብዲ ሊያውቀው ይችላል። ምትገ ምንኖርበትም ቤት ማነው አካባቢው ሊያውቅ ይችላል ወይ ደግሞ ቤቱን በደንብ አሳየው ሊያቀርሱ ይችላል ሊያውቅ ይችላል እሱ ልጅቷ ባሏም እዚሁ ነው ያለው። ምናልባት ባሏ ወደ ስራ ምናም ሲሄድ የእጅ አናገርያት ስላለው ነገር ሚስቴ በአንቺ ሰበብ እኔ አንቺን ስለረዳው ምናልባት እሷ ያወራችለት ሰው ወይም ደግሞ የቀና ሰው እኛ ሊያጣላ የሚፈልግ ሰው ነው። ለሱመያ የሱ ልጅ ነው፣ ከሱ ነው ያረገዘችው። ባሏ እዚሁ ነው ያለው፣ አሁን ድረስ አብሮ ነው ያለው። እንደመጣው ራሱ ድንገት አይቼዋለሁ እኔ ማለት ነው። በዛ አካባቢ ነበር ያለው ባሏ አለ። ለጊዜው አንፈልጋትና እሱ ስራ ለማም ሲሄድ አናግራትና ልጁ ምናምን ነገር ሱመያ ተመርምሮላት ማወቅ ትፈልጋለች ብዬ ገና ሳገኛት ጀምሮ ቪዲዮ ቀርጬ ድምጿንም ቀድቼ ለሱመያ በቀጥታ አብረንም ሄደን ማስመርመር ያለብን ነገር አስመርምረን ሱመያም ደግሞ በምትፈልገው እንድንምልላት ከፈለገች ልጅቷ ምላላት የኔ እንዳልሆነ ምርመራውም ተደርጎ ውጤቱም ሲመጣ ከፈለገች የዶክተሮቹንም ስልክ አገናኝቼ ከፈለገች በቪዲዮ ያልተቆረጠ ያልተቆራረጠ ቪዲዮ ቀርጬላት ለሱመያ ለመላክ ነው የመጣወት ማለት ነው። ሆነን ስለዚህ አሁን ከእነ አብዲ ጋር ሆነን ይሄንን ቪዲዮ ከሰራን በኋላ እዚህ መምጣቴን መድረሴን ያው አልሄደም እንዳትል እሷም እንዳትናደድ ለሷ ስል ነው እሷን ለማሳመን እሱ ነገር ግልጹን ከነገረኝ ን ካወኩኝ ልጆቹን አሳየዋለሁ ስላለች ልጆች ማይስ ስለምፈልግ ነው እዚህ ድረስ መጥቼ አሁን መምጣቴንና ሰፈሩን ታውቋለች። አካባቢውን የነበርንበትን ቤት ማሳየት ካሜራውን አዙሬ ታውቋለች። የነበርንበት ሰፈራችን ነው። ያው አብዲና ሙስጠፋም አሉ። ፎቶሾፕ እንዳትሉ አይደለም ኤዲቲንግ ጋር እንዳይባል ማለት ነው። መጥቻለሁ የመን ሰንዓ ድረስ ማለት ነው። ከነሱ ጋርም ተገናኝቻለሁ። እሱን ነገር ነው በደንብ ቀረጬ ማሳየት ፈልገው። ስለዚህ አሁን ከነሱ ጋር አላረፍኩም ገና እንደመጣውስ ነው። ከነሱ ጋር አሁንና ተባብሮኝ እነሱም ልጅቷ ጋር አብረን ሄደን ለማሳመን ለመፈለግ እንሞክራለን። ግን ወንዱ ሳያውቅ ማለት ነው ለምን ያ ልጅ ወንዱ ያው ልጁ እንደሆነና አብሮት እየኖር የሚያውቀው በነገራችን ላይ ልጅቷ አርገዛለች። የእውነት ነው ያረገዘችው፣ ግን የኔ አይደለም ያረገዘችው ከሌላ ሰው ነው። ያኛው ሌላ ሰው ደግሞ ልጅቷ ግን ባላላት ግን ያረገዘችው ከሌላ ሰው ነው የዛኛው እንደሆነ ታውቆ ነው የተወለደው ልጁ ማን ነው። ስለዚህ ባልየው የሚያውቀው ጉዳይ የለም ግን ያስረገዘውና ልጅቷ ይተዋወቃል። ይሄንን ሚስጥር እኔ አውቃለሁ እነሱን ለማዳን ሰውና ሰው እንዳይገዳደል ሲል የዚች መሀል ላይ የተጫወትኩት ጨዋታ አለች እና እንዲህ ነው ብዬ ብናገር ሰዎች ራሳቸውን ያውቃሉ፣ እርስ በራስ ድጋሚ ሊጣሉም ሊገዳደሉ ይችላሉ። እዚህ ላይ ግን ያው የልጅቷንም ስም አልጠራውም፣ አከሌ አከሌ፣ ምንም አይነት ምልክትም ስላልሰጠው ማንም ራሱን ይጠራጠራል ራሱን ያውቃል ብዬ አይደለም። ለምን አባት ነኝ ባየው ምንም የሚያውቀው ጉዳይ የለም ማለት ነው። ያስረገዘው ልጅቷና አንድ ሌላ ሰው ማለት ነው ነገሩ የሚያበላሸው እነሱና እኔ ናቸው የምናውቀው ማነው ጉዳዩን አሁን ስለዚህ በነገራችን ላይ ያኔ ይሄንን ነገር ለሱመያ ራሱ ማን ነው እንደዛ ሰኢድ ልጅ አለ ብሎ ይሄ እኔ ከሄድኩ በኋላ እዚህ መጥተው ሴቶች ታውቃለህ፣ አንተም እናንተም በዛ ሰዓት ጠምዳችሁ ነበር። በመኪና በምንም ስትጣሉ ነበር። ለሰኢድ ነው ነው የሚያገዘው ብላችሁ የምታግዙት ብሏ፣ እናንተንም ጠምዳ ነበር ከእናንተ ጋር ምትጣልታ ነበር አለ። ቢሆንም ግን ሴቶች ቤት ድረስ መጥተው ወይም ደሞ ደውሎላት ፎቶ አሳይተው ይሄ ወንድ ልጅ የሰኢድ ነው እኔ ልጅቷ ስላገዝኳት ለዛ ለዛ ኦነን ለማናገር እኔ መጀመሪያ ራሱ እየፈራው ነበር። ለምን አሁንም ሰው በዛን ጊዜ ሰኢድ እዚህ ያለ ልጅቷን እንደሚያገዝ እኔ በደንብ ያውቃለሁ። በክራይ ይከፍላል። ለምን ነው ባልዮ እንትን ስለሆነ ማለት ነው። በክራይ ይከፍላል የሚግም ምናምን ሰኢድ ያግዛል። አላህ ይስጥህ እላለሁ እኔ ሰኢድን በጣም አመሰግናለሁ። ግን በዛን ጊዜ ራሱ የኔ ጎደኛ እኔ ጋማቱ እንዴት ነው ሰይድ በድበቃ የሆነ ነገር ማስራት ጀምሯል ብሎ ለኔ የነገረ ሰዎች አሉ። እኔ ዛሬ ነው ቃሌን ራሱ አፉን እንትን ያለው የልጅቷን ቤት በነገራችን ላይ ሙስጠፋ ራሱ ያውቋል። ሙስጠፋ ሚስጥሩን ሁሉም ነገር ያውቋል ማለት ነው። እና እንዳልሆነ ያ ቃለ ሱም ስለዚህ እኔ ዝም ብዬ ቪዲዮ ቀርጬ ዝም ብዬው ነገር ተናገሬ እንዲህ እንዲህ ነው ከማለቴ በፊት አሁንም ድረስ ልጅቷ ቤት ሳልደርስ ልጅቷን አግኝቻት አግንጫት እንደዚህ ብለ መክራት ነው እንዲህ ብለ ነው ከማለትሽ በፊት ለሱመያ ይሄን ቪዲዮ እንዳየሽው በምን አይነት መልኩ ወይም ደግሞ ከኔ ጋራ ልጅቷ ቤት ማን ይሄድና ያስመርመርልሽ የምትፈልጊውን ሰው አከሌ ብለሽ አረብም ይሁን አረብ ጓደኞች ሴቶች አሉሽ፣ አውቃለሁ የሚያገዙልሽ ሀዋም ብትሆን ማንም ቢሆን ሰላምም። የልጁ ጉዳይ ላጠራ ነው ብላ የዞርች እያጠራች ነው መታለች። ቪዲዮ አይቻለሁ። እዚህ ነች አሉኝ። ከነ ዳናዊት ጋር ቪዲዮ ሰርታለች። እሷም ነኔ ግን ሰላምን የምጠራጠራት በእርግጠኝነት የሆነ የምታበላሽብን ነገር ይኖራል። በሰላም አስመርመራ ምንለሱ ነው በነገራችን ላይ ሱማያ ለሰላም አታምን። ለምንድነው ሰላም ሰላምን አታወርድም? በእውነት ሰላም ረብሻ ካልሆነ በስተቀር ለያንቺ ሰላም አታወርድም። ለምንድነው አሁን እኛ ልጁን አግንቴ ሴትዮዋን አግንቶ ደም ምርመራ ወይም የፀጉር ምርመራ አርግን ልጁ የሰኢድ አይደለም ካለን ሰላም ያንች የምትባል ሴትዮዋ ወይም ከኛጋር ካልሆነች ወይም ያንቺ የሚያግዙ ሰዎች ከኛ ጋር ካልሆነች አረ ውሸታችሁ ነው ይላሉ። ስለዚህ ይሄ ነገር እንዴት ነው? ለዛ ምን ነው የሚያልኩት? አሁን ሱመያ ይሄን ቪዲዮ እንዳየሽው የምትፈልጊው ሰው ከኔጋ ጋር እንዲሄድ ዛሬ ነው አዘጋጂ። ይሄን ቪዲዮ እንዳየሽ እንደቀረጽኩት ነው የምለቀው፣ ዛሬ ነው አዘጋጂ። አከለ የለልኝ ብለሽ በውስጥም ከፈለግሽ ዩቲዩብ ላይ ሞተሽ ከተናገርሽ፣ ወይም ደግሞ ለዛ ሰው ስልክ ነግረሽው ያ ሰው ለኔ እንዲደውልልኝ አስደረጋሽ አብሮኝ ይሄድና ከመጀመሪያው ከቤታቸው ከልጅቷ ቤት ጀምሮ አብረን ስንነጋገር፣ ገና ስንገናኝ፣ ለማስመርመር ስንሄድ ምናምን ያለውን ነገር በሙሉ አብሮን እንዲጨርስልሽ የምትፈልጊውን ሰው አዘጋጅ። ለምን እኔ ከጨረስኩ በኋላ ውሸት ነው ኮ፣ ፎቶሾፕ አሰርተ ነው፣ ኮፒ ነው፣ ምርመራው ሌላ ነው ምናምን ነገር እንዳትይ ምታምኙና የምትፈልጊውን ሰው አዘጋጅ። ከዛ እኔም ደግሞ የልጅቷን ቤት እጄ ከነ አብዲ ጋራ እንሄድና አብረን ምናናገራት ይሆናል ከምትፈልጊው ሰው ጋራ ማለት ነው። አይ የራስህ ጨርስ እምትይ ከሆነ ከነሱ ጋራ ሄደን በምትፈልጊው ነገር ቪዲዮ ቀርጬ እዚህ ላይ ሳለቀው በውስጥ እንድልክልሽ ወይም ለምሰጥልሽ ሰው ሰላምም እዚህ ነው ያለችው ለሰላም ሰላም አብራክ ሂድና ከሰላም ጋር ተገናኝ የምትይ ከሆነ አንቺው ንገርኝና በዛ መልኩ ጨርሼ እንድታምኝና እፎይ እንድትይ እንድትገላገይ ላረግሽ። አዲም ደሞ ከዙረትና ከልጆችን እስካሁን ድረስ ፍለጋ እፎይ ብዬ ልጆችን እንድታሳይኝና እንታረቅም ከሆነ እንድትታረቅ ነው ምኞቴ። ለዛም ነው እዚህ ድረስ የመጣሁት ማለት ነው። እና ቶሎ ብለሽ የምትፈልጊው ሰው አዘጋጅልሻለሁ እኔ አሁን እኔ ተመልካቾቻችን ሱመያ ሰውን አዘጋጀች አላዘጋጀች እኛ የራሳችን ጉዳይ ሴትያ እና ልጁን ፈልገን ካገኘን እናስታውቃለን ደም ምርመራ እናደርጋለን የሰኢድ ከሆነ የሰኢድ እኔ ራሱ ይላል ወጥቼ ዩቱብ ወጥቼ የሰኢድ ነው ይላል እና አብዲና እንትናም እንኳን ምን የሚጠራጠሩ ነገር የለም እስኪ እናንተ ተጠራጠራ እስኪ ለሱመያ እንድታመር በትንሽ እንኳን ካመነቻችሁ ለተመልካቹ ካመነቻችሁ እስኪ እናንተ ትጠራጠራላችሁ ወላሂ የሰኢድ አይደለም በሉና ማሉና ነገሯቸው ይኸው ልጁ

እንደ ሚያውቁ ማለት ነው። እርግጠኛ አይደለም። እውነት ለማን ለምንድን ነው? እኔ ነገርኩት። የእኔ ጎደኛ መጥቶ ሰይድ ምን ጀምሬ ብሎ አንተ ያገዝ ምን ጀምሯል ምናምን በድብቅ የሆነ ነገር ጀምሯል ብሎ ከዚህ በፊት ነው የተናገረ። እናንተ እዚህ እያለ ነው። ምን ጀምሬ እኔ ጀምሬ አንተ ሴትዋን ያገዝ ካልነበረ የሆነ ሪሌሽንሺፕ ከሴትዋ ጋር አንተ በዛ ሰዓት ይወለ ተጣሉ። ትልቅ ችግር ተፈጠረ። ቸግሯታል። እርጉዝ ሴት አባረሩ ከቤት በቃ በዛ ቸገራት። የቤት ኪራይ የሚከፍላት ሰው የለም፣ ጥሏት ሄዱ። ከፈልኩኝ ምን አደረኩኝ? አንተ እኔ ብቻ አይደለም አንተ። ሌላ ሰው አላገዝክም? አይ እስክትወል ድረስ አላገዝክም። ሴት አርግዛ ወልዳ ባሏ ቀጥቅጣ ጥሏት ሄደ፣ ቤት አላመጣትም። እና አስረገዝካት አንተ አራላ እንደዚያ አንተ። እሺ አንተ ሚስት የለም ቤት ልጅቷን ቤት ድረስ ይዘህ መጥተህ ቤት አሳድረሃታል፣ ግንኙነት አለ ማለት ነው። እኛ እርግጠኛ ነን። እኔ ሰይድን ለማስደነቅ ሲጋ በጣም ጥያቄ የሆነብኝ ነገር፣ ኦኬ እሺ፣ ሰኢድ ሰዎችን እርዳ፣ አግዝ፣ ችግር የለውም ግን፣ አንድ ባለትዳር ሰው ይህንን ነገር ሲያደርግ ሚስቱ ጋር ተመካክሮ መሆን የለበትም ወይ? ጥያቄ የሆነብኝ ነገር ማለት፣ ሚስቱ ጋር ተመካክሮ ይህን ብናደርግ ምን ይመስልሻል፣ ይህን እያደረግኩ ነው፣ ይህን ብናደርግ ይሄ ነገር እንደዚህ ሊሆን ነው፣ ምን እንዴት በኋላ ችግር ቢያመጣብኝስ ብሎ አንድ ሰው ማሰብ አይችልም ወይ? ማለት አንዳንዴ ነገሮችን ቸኩለን ስናደርጋቸው ወይ ደግሞ ፈጥነን የምናደርጋቸው ነገሮች በኋላ ችግር እንደሚያመጡም እንግዲህ ከሰይድን መረዳት እንችላለን። እና ማገዝ ጥሩ ሆኖ እያለ አንደኛ ከሱማዬ የተደበቀ መሆኑ፣ ከትዳር አጋሪ ከልጆች እናት የተደበቀ መሆኑ፣ እያንዳንዱ ነገር ድብቅ መሆኑ አሁን ላይ ዋጋ እያስከፈለህ የሚገኘው ለዚያ ነው ማለት ነው። ስለዚህ ብዙዎቻችን እንማርበታለን ብዬ አስባለሁ። ለአብዲን ራሱን በቻለ ቪዲዮ እመጣበታለሁ። እዚ ጋ ያዝኳቸው ነጥቦች አሉ። አብዲን ማለት ነው፣ ሁሌም የሚለው ሁሌም ንግስቷን ነው የሚወቅሰው። ለእሱ ተመልሼ እመጣበታለሁ። ቤተሰብ፣ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ አይደለም፣ ላይክ እያደረጋችሁ አይደለም። ወዶቼ፣ ንግስቷን ይዘን ጉዞ ወደፊት። የንግስቷና የሰይድ እንግዲህ መፋቀር መገናኘት መታረቅ በጉጉት እየጠበቅን ነው ማለት ነው። ሰኢድም እንግዲህ ከየመን ሁሉም ሰላም ሆኖልህ በሰላም እንግዲህ መልካም ዜና እንደምንሰማ ተስፋ እናደርጋለን። ያያንቱን የወርቅ ጃኬት እንዳትረሳው። የወርቅ ጃኬት ባለ አንድ ካራት ባህሬን የሆነ ወርቅ ጃኬት እንዳትረሳው፣ ላስታውስህ ብዬ ነው ማለት ነው። በተረፈ ወዳችኋለሁ ስለምታበረታቱኝ በርቺ ስለምትሉኝ